ሀይሚዬ፣ ከልብ አመሰግናለሁ። ማሂ ሀና፣ ወጣቱንም የነስሮቹ የሩታ ቤተሰቦች ሁላችሁንም ከልባ አመሰግናለሁ። እግዚአብሔር ያክልልኝ። ማሂ ምርጥ ሰው በሰርጋችን ቀን አዲስ እና ሰርፕራይዝ አገኘን። ከልብ ነው እናመሰግነው፣ እንወዳችኋለን እግዚአብሔር አሙ ምርጥ ሰው ያላችሁ ከማንም በላይ እንደ ቤተሰብ ሁለት ሰው ነው። እንደዚህ ያርበተበተና ዘጠኝ መቶ ሺህ ፎሎር ይዛችሁ ከተሸነፋችሁ በእንብርክክ ሄዳለሁ ያላችሁ ልጅ ነው። በደንብ የሰጣችሁ አይተነዋል። ትሰማኛለህ? አሁን እንደዛም አልክ። እንደዚህ እንዲምገባህ እንዲ ቅጣቱን አሁን ምረጥ። ሰባት ተናግረሃል፣ ከሰባቱ ምረጥ። ምን ላድርጋችሁ? ግን እኔ ሶስቱን አንተ የመረጥከው ሶስቱ ሌላ የመረጥኩት የትንልት ታዲያ ምረጣ ሰቤጋ ማሰራለ የነስሮቹ ፋሚሊ ቴንክ ዩ ማር ከቤተሰብ ሰበ ጋር ተማክሬ እመጣለሁ። ይችላል ተማክሬና እኔ ጋር ነው እኔ ጋር ነው። እናንተ እናንተ ቀጭ ስለሆነ ተማክሬ አይ

ከቤተሰብ ጋር ልማከር አይልዬ እናት ለማከር ነው እሺ ላኩልን ኢትዮ ኮምፒውተር ይችላል እያለሁ ማሸነፍ ቤተሰብ እኔ ማለት ነው እያለበኝ ነው በዚህ እያለበኝ ነው የእናትህ ፀሎት ከአንተ ጋር ነው እውነት ነው ደስታ በጣም እውነት መድኃኒዓለም እኔ ጸሎት የሚሰማ ምንም እውነት። ቤተሰብ የተዘጋጀ ነገር አልነበረም። በቃ ኢቭን ቪዲዮ ራሱ አልሰራ ነው። ቅጣቱ ለምን ለማይመጡት ጋይስ፣ አራይዱና ኑ ግቡ በሉት። የኔ ቆንጆ ሃኒዬ፣ በጣም ነው የምናመሰግነው። በጣም እንዲካልን ማለት ነው። በጣም ብዙ ናቸው በቃ። ግን የሩታ ፋሚሊዎች፣ የጨረቃ ፋሚሊዎች፣ ፋንዲሻ በጣም ብዙ ናችሁ። በጣም ነስሮቹ የእኛዎቹ ደግሞ በቃ እናንተ የእኛ ናችሁ ብለን ነው። አንደኛ የነስሩ ፋሚሊዎች፣ አንደኛ አስደመሙልክ። ቅጣቱ ነው ይናፍቀን፣ እኛም ናፍቆናል። ምን እንቅጣቸው? ቤተሰብ ሰምታችኋላ? ቅጣቱን እስኪ ከቤተሰብ ጋር እንወስድ። ቅድስትን አመስግኑ። እሺ ቅድስትዬ ቅድስትዬ፣ እናመሰግናለን በጣም እውነት። መጥራት አቃተን። ማሚ አስገቡ እያለች ነው። እናስገባሻለን ማሚ። ቅጣት ይወሰንና አስገባት። እስኪ ውበሏቸው። ምን አይት ነው? አልፋ እና አስገባሃለን በኋላ እንጂ ሃዊ ፊታዊት። በጣም ነው የምናመሰግነው ቤተሰብ ቤተሰብ። አረጋይስ ሙድ እያዙ ነው እንዴ? ሙድ አይዙም ለነገሩ። ግን እያወሩ ነው መሰለኝ። ኑ ግቡ በሏቸው እንዴ፣ ግቡ ባሏቸው

ተናደዋል፣ መሰለኝ ክክ የራሳቸው ትዛዙን አንብቦ እንደሚያሸንፉ ኮ ያወሩ። እግዚአብሔር ትችላላችሁ። የትም ፋሚሊ በቃ አንደኛ ናችሁ። ምን እንበላችሁ? ከስቶስ የምር በቃ በእናንተ ኮራሁኝ። ሁላችሁም እኛ ጋር መታችሁ። ሁላችሁንም ሰፖርት ያደረጋችሁን ሁላችሁም በሙሉ እግዚአብሔር ነው ደስ ና ያለኝ። አኮርታችሁናል። በቃ አኮራችሁን። የምር ኑሩልን በቃ ምን ለእናንተ ቃር ይለኝ። በጣም እውነት የሁሉም ፋሚሊዎች የሁሉም ዩቲዩብ ፋሚሊዎች በቃ ዩቲዩበር ሁሌም ይችላል በሏቸው። በቃ ዩቲዩበር እንዲ ነ ይችላል በሏቸው። ምክንያቱም ቲክታክ ናቸው እነሱ፣ እኛ ዩቲዩብ ነን። ስማሙቀቱ ስማም ፀጉር ራሱ ሀኒን አስገባ